ከዚያማ በኋላ ልቅናው ይታያል እስ ይፈልጋል ተሌላው ይለያል ግንቶ አስገኘ ወደን ያቆያል ጠሜትን አርቆ አጃይብ ያሳያል ሐቂጋን መስርቶ መንገድ ሚያበጅ ደርሶ ያየውትን አወራ ነወርየ መውደድ ያደርሰኝ ምኞት ያደርሰኝ መውደድ የማክበርየ ቢሆን

አንኮራኮራለሁ ደጃፉናት ብጌ አገኛለሁ ብዬ በዛው ተሸውጌ እተባበቃለሁ በጣም ስተንቅጌ ናግባስ ተምባል ተሀድረው ታወቄ እገዘይ ኋልጌ እንዳልቀር በደጅ ያሲራጀል አለም የሆኑ አሳዳሪ ደረሱልኝ፣ ይላል በሩቁ ተጣሪ ቀልቡ የዋለለው ሆኖ ተሸባሪ መሆኑን ፈልጎ በስሙ ሃዳሪ

መሻል ያቃተው ልቡ ተሰንጥቆ መደድ ያማተው እንደ ፈልቆ የጀማሉ ቡራቅ እየታየው ዘልቆ አልፎ ተፈርቆ መውጅ ወደዋይ ፋነ አይደለም ሚስጥረ ማገኛ ነውና በሁለት አገር የማይከጅል የለም ተኸይረል በሸረ ተረህመት ያራቀው መጥሩዱ በቀረ የሸይጣን ተከታይ ጀሃነም ወራጅ ለዚህ ሁሉ ዓለም ማነው መሰረቱ? ገና ሳይወለድ የለየው ሹመቱ ደረጃ ያገኘው በከበጃው ስንቱ

የውጀታው ምልያ ስንቱ ነው ያ በውዴታው ምልያ ስንቱ ነው ያደገው መጠጡ በሲሩ ገብቶ የሰረገው አበቦ ለማፍራ ደርሶ ደረገው ፍሬውን ለመልቀም ሁሉን አስፈለገው ቀርቦ አስደገደገው የትርፉ ነጋጅ ለደግመኞት ለው ከቶ የሽሁዱን አዝማች በቅርብ ተጣርቶ ተማነው ረውዶ አልዶ ላይ ጎትቶ ባለፈንታ ሁኜ ወንጀል የበቅቶ ያስፈልግ አይመቶ ፈራጅ አንቱን ወጀ

ዝክርና ሰለዋት ያለው ሰው ጥላቻ ደረጃ ያገኝም። ጫት በመቃም ብቻ ሊሳፈር ነው እንጂ ተሸይጧን ኮርቻ አስሮ ሊጥለው ጠልፎ ያለመቻ ምነጃ ይወጣል ተሞኝ ሲቀናጅ። ብሰማይ ልንገርህ የምር፣ ብሰማይ ልንገርህ ወንድም የምሩን

አሰላሙ አለይኩም። ንድሮ ሲራጅ አንዱ ያዋቀ ብትገዛ ለሰራው ሁሉ ታገኛለህ። ለዛ ወደግ ይሆናል ፋይዳ የበዛ ሃያት ግን አትብጀው አጉን ወረት አርገ ሁን እጌታ መች ፈለገ ከድንጋይ የባሰ ቀልቡ የደረቀ ሙቶ መቀበርን በርግጥ ያወቀ

አምር ለሁሉም ነው፣ ለሴትም ለወንድ ገና መጀመሪያ በቁርአን ሲወርድ እኩሉ አምኖ ገባ፣ እኩሉም በግድ ው ዛሬ ይዟል አድርጎት እንደ ልምድ ከፈለውም በቀኝ መራው ከፈለው ግራ እንጂ የኢማን ማለት ለሁሉ መችገራ ፊትነው የተለየው በዓለ መዘራ እንዲው ታድሎ ነው አብሮ የተሰራ አንዱ ጨልሞ በዛ አንደኛው ሲበራ እየታጭን ስራ ነ ያስገባም እጅ አንቱን

አሰላም አለይኩም። የድሩ ሲራጅ ላኪን ይሁን እንጂ መንገድ ነው ዋጅቦ ላይዙሎመተው ደ ለማደቦ የታችን አዞናል ሰሜሆን ቀሪቦ ምከሩ በማለት ለዚ አስገንዝቦ እጅግ ነው ሰዋቡ ለዲና አካ ሃጅ ዝናብና ምክር አንድ ነው አምሳየው